ስለ ሚኬል አርቴታና ስለ አዲሱ አርሰናል አንድ አስፈሪ እውነት አለ። ማንም ሰው ይሄ ቡድን ምን ያህል አደገኛ እንደሆነ፣ ምን ያህል የተሟላ እንደሆነና የአውሮፓን እግር ኳስ ገጽታ ለመቀየር ምን ያህል እንደተቃረበ የተረዳ አይመስልም። ብዙዎች አሁንም በአሮጌው፣ በቀላሉ በሚሰበረው አርሰናል ትዝታ ውስጥ ናቸው። ግን ዛሬ የማሳያችሁ አርሰናል ያ አይደለም። ይህ ቡድን በፕሪሚየር ሊጉ ብቻ ሳይሆን በመላው አውሮፓ ካሉ ክለቦች ሁሉ የበለጠ የተሟላና በማንኛውም ሁኔታ ውስጥ ራሱን ማላመድ የሚችል ቡድን ሆኗል። ጥያቄው ዋንጫ መወዳደር ይችላሉ ወይ የሚለው አይደለም። ጥያቄው በጥቂት ልዩነቶች እያመለጣቸው ያለውን ዋንጫ መቼ ነው የሚያነሱት የሚለው ነው። ይህ የአንድ ሰው የአንድ አሰልጣኝ ድንቅ የአምስት ዓመት አብዮት ታሪክ ነው። ከውርደት ወደ ክብር ከፌዝ ወደ ፍርሃት የተደረገ አስደናቂ ጉዞ። ዛሬ የአርቴታ አርሰናል እንዴት የዓለምን እግር ኳስ ሊያስደነግጥ እንደተዘጋጀ እያንዳንዱን ዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። የጨለማው ዘመንና የአርቴታ መምጣት። ወደ ኋላ እንመለስ። ሐሳስ 2019 አርሰናል በታሪኩ ዝቅተኛው ደረጃ ላይ ነበር። የኡናይ ኤምሬ ዘመን ፈርሷል። ቡድኑ ተበታትኗል፣ ማንነት አልባ ሆኗል። በ17 ጨዋታዎች 22 ነጥብ ብቻ ይዞ በሊጉ አስረኛ ደረጃ ላይ ተቀምጦ ነበር። ደጋፊው ተስፋ ቆርጧል፣ ክለቡ አቅጣጫውን ስቷል። ከአርሰን ቬንገር የመጨረሻዎቹ አሳዛኝ ዓመታት በኋላ አርሰናል የፕሪሚየር ሊግ ዋንጫን ስለመወዳደር ማሰብ ቀርቶ ማለም እንኳን የማይችልበት ደረጃ ላይ ደርሶ ነበር ልክ በገና ዋዜማ አንድ ሰው የክለቡን በር አንኳኳ። ሚኬል አርቴታ የፔፕ ጋርዲዮላ ተማሪ፣ የክለቡ የቀድሞ ታሪክ ሰሪ ሲመጣ አንድ ነገር ተናገረ። ሁሉንም ሰው ማሳተፍ አለብን። ተጫዋቾቹን እኔ በምፈልገው መንገድ እንዲያስቡ ማድረግ አለብኝ። የክለቡን ባህል እንደገና መገንባት አለብን። ለውጡ ወዲያውኑ ነበር። የጋርዲዮላ ተጽዕኖ ከመጀመሪያው ቀን ጀምሮ ይታይ ነበር። ቡድኑ ቅርጽ ያዘ። በመከላከል ላይ ጠነከረ፣ ኳስ ሲይዝ የበለጠ ዲሲፕሊን አሳየ። አዎ ጨዋታው አንዳንድ ጊዜ አሰልቺና ቀርፋፋ ነበር። ነገር ግን ይህ የአንድ አንድ ታላቅ ሐሳብ መጀመሪያ ነበር። በ343 አደራደር መጫወት ሲጀምር አርሰናል ለማሸነፍ ከባድ ቡድን ሆነ። የመጀመሪያዎቹ 11 ተጫዋቾች ላይ አንድ ብቻ ተሸነፈ። እናም ትልቁ ምልክት መጣ። የኤፍኤ ካፕ ድል፣ ማንቸስተር ሲቲን በግማሽ ፍጻሜ፣ ቼልሲን ደግሞ በፍጻሜው በማሸነፍ የአርቴታ ፕሮጀክት ጥርስ እንዳለው የመጀመሪያውን ማስረጃ ቀረበ። ይህ የተስፋ ጭላንጭል ነበር ነገር ግን ሁለተኛው የውድድር ዘመን ቀውስ ይዞ መጣ በ14 ጨዋታ 14 ነጥብ በ10 ጨዋታዎች አራት ጎል ብቻ አርቴታ እንደተጠናቀቀለት ተቆጠረ ቡድኑ እንደገና የጠፋ መሰለ ግን እዚህ ላይ ነው አርቴታ ልዩ ጥራቱን ያሳየው። ትህትና፣ በራሱ መርህ ላይ ከመጠን በላይ ከመጽናት ይልቅ ስልቱን ቀየረ። ወደ አራት ሁለት ሶስት አንድ አደራደር ተመለሰ። እንደ ኤሚል ስሚዝሮ እና ጋብሪኤል ማርቲኔል ያሉ ወጣቶችን አመነ። እናም በድንገት እግር ኳሱ እንደገና ህይወት ዘራ። በ2020 በቦክሲንግ ዴይ ቼልሲን 3 ለ1 ማሸነፋቸው የለውጡ መጀመሪያ ነበር። ሀያ ሀያ አንድ ሀያ ሁለት የውድድር ዘመን ፕሮጀክቱ በመጨረሻ ቅርጽ ያዘ። ማርቲኖ ዴጋርድ የቡድን ዋና የፈጠራ ምንጭ ሆነ። ግራኒት ዣካ ራሱን በአዲስ መልክ ፈጥሮ ምርጥ ቁጥር ስምንት ሆነ። አሮን ራምስዴል እና ቤን ዋይት ለመከላከሉ አዲስ ሕይወት ሰጡት። ከሁሉም በላይ ደፋር ውሳኔ ግን የኦባሚያንግን አጥቂነት መንጠቅ ነበር። ልክ እንደ ሜሱት ኦዚል፣ አርቴታ አንድ ትልቅ መልእክት አስተላለፈ። አርሰናል ከእንግዲህ በኮከብ ተጫዋቾች የሚመራ ክለብ አይደለም። ይህ የአርቴታ ቡድን ነው። እናም በ2022-2023 መጣ። የፕሮጀክቱ ፍንዳታ ጋብሪኤል ጄሱስና አሌክሳንደር ዚንቼንኮ ከሲቲ መጡ። ዊሊያም ሰሊባ ከውሰት ተመለሰ። ሁሉም ነገር ቦታውን ያዘ። በውድድር ዘመኑ አጋማሽ 50 ነጥብ። ይህ በክሎፕ ሊቨርፑል ከተመዘገበው ምርጥ ታሪክ ጋር የሚፎካከር ነበር። ዚንቼንኮ የተገለበጠ የክንፍ ተከላካይ ወይም ኢንቨርትድ ፉልባክ ሚናን በአዲስ መልክ ገለጸው። የመሃል ሜዳው ሚዛናዊ ነበር። ማርቲኔሊ እንደ ኤሌክትሪክ ፈጣን ነበር። ጄሱስ ሁሉንም ነገር በአንድ ላይ ያስተሳስር ነበር። አርሰናል እየበረረ እስከ አንድ አሳዛኝ ቀን ድረስ። ዊሊያም ሳሊባ ጉዳት አስተናገደ፣ እናም ቡድኑ ተበታተነ። የዋንጫው ህልም እንደ ጭስ በነነ። ሲቲ ቀድሟቸው ዋንጫውን አነሳ። ትምህርቱ ግን ግልጽ ነበር፣ ስኳድ ዴብስ አርቴታ ከተሞክሮው ተማረ ዴቪድ ራያ ዴክላን ራይስ እና ካይሃቨርዝ መጡ ቡድኑ የበለጠ ጠንካራ ኳስ ሲይዝ የበለጠ ብልህና በቋሚ ኳሶች ላይ ገዳይ ሆነ ሰሊባና ጋብርኤል አውሮፓ ምርጡ የተከላካይ ጥምረት ሆኑ። ግን አሁንም አንድ ነገር ጎድሎ ነበር፣ የተለያዩ የማጥቃት አማራጮች። እናም በዚያ አመት ያንን ችግር ፈቱት። የአርቴታ አዲሱ የጦር መሳሪያ የሶስት ሁለት አወቃቀር ስሪቱ ቢልድ አፕ ነው። ቡድኑ ከኋላ ሲጀምር እንደ ዩሪያን ቲምበር ያለ ተከላካይ ወደ ውስጥ ገብቶ ከሁለቱ ማዕከላዊ ተከላካዮች ጋር የሶስት ተከላካይ መስመር ይሰራል። በተመሳሳይ ጊዜ ሌላኛው ተከላካይ ወደ ወደ መሃል ሜዳ ከዴክላን ራይስ ጎን በመሆን ድርብ ዘንግ ወይም ደብል ፒቮት ይፈጥራሉ። ውጤቱ አርሰናል በመሃል ሜዳ ላይ የቁጥር ብልጫ ይወስዳል፣ ብዙ የፓስ አማራጮችን ይፈጥራል፣ እናም የተጋጣሚን መስመር በቀላሉ ይሰብራል። ሌላው አስደናቂ ታክቲክ መልህቆችና ተንሳፋፊዎች አንከር ሴንድ ፍሎተርስ የሚባለው ነው። መልህቆች የቡድኑን ቅርጽ የሚጠብቁ ፣ ቦታቸውን የማይለቁ ቋሚ ተጫዋቾች ናቸው። ተንሳፋፊዎች ደግሞ እንደ ነፃ መንፈስ ናቸው። እንደ ኳሱ እንቅስቃሴ ቦታቸውን እየቀያየሩ፣ ያልተጠበቁ የሶስት ማዕዘን ቅብብሎችን እየፈጠሩ የተጋጣሚን መከላከል ያበጥሩታል። ከሁሉም በላይ አስፈሪው ግን የአርቴታ ቋሚ የኳስ ሳይንስ ነው። የማዕዘን ምቶች እንዲሁ በጭፍን የሚመቱ አይደሉም፣ በፕሮግራም የተቀመጡ ድራማዎች ናቸው። ከ2023-2024 ጀምሮ አርሰናል ከማዕዘን ምት ብቻ 36 ጎሎችን አስቆጥሯል። ከማንም ክለብ በ15 ይበልጣል። ይህ በዲዛይን የተገኘ የበላይነት ነው። አንዴ ወደ ሩቁ ቋሚ፣ አንዴ ወደ ቅርቡ፣ ሌላ ጊዜ በአጭሩ አጋጣሚዎች መተንበይ አይችሉም። እናም ዛሬ የምናየው አርሰናል ይህ ነው። ዴቪድ ራያ በብዙዎች ዘንድ የዓለማችን ምርጡ ግብ ጠባቂ፣ ዊሊያም ሰሊባና ጋብርኤል በአውሮፓ ጠንካራው የተከላካይ ጥምረት፣ ማርቲን ዙቤሜንዲና ዴክላን ራይስ በእንግሊዝ ምድር ብልህ የሆነው የመሃል ሜዳ፣ ማርቲን ኦዴጋርድና ቡካዮሳካ የቡድን ልብና የፈጠራ ምንጭ እና ከፊት እንደ ቪክተር ጊዮኬረሽና ሌሎች ፈጣን ተጫዋቾች ያሉት አስፈሪ የማጥቃት መስመር። የአርሰናል ጥልቀት አሁን ከማንም ጋር የማይወዳደር ነው። ኦዴጋርድ ወይም ሳካ ቢጎዱ ቡድኑ አይፈርስም፣ ምክንያቱም አሁን ሁለት ቡድን የሚያወጣ የተሟላ ስብስብ አላቸው። ይህ በአንድ ጀንበር የመጣ አይደለም። የአርቴታና የስፖርቲንግ ዳይሬክተሩ ኤዱ የረጅም ዓመት እቅድ ውጤት ነው። እያንዳንዱን ክፍተት በጥንቃቄ ለይተው በትክክለኛ ፈራሚዎች የደፈኑበት የሰለጠነ ሂደት ነው። ከአምስት ዓመት በፊት በ15ኛ ደረጃ የነበረው ማንነቱን አጥቶ የነበረው የፌዝ ምንጭ የነበረው አርሰናል ዛሬ የፕሪሚየር ሊግ ዋንጫ ዋነኛ ተፎካካሪና በቻምፒዮንስ ሊግም ከባድ ተፎካካሪ ነው። የአርቴታ ቢዮት ፍሬ ማፍራት ጀምሯል። ይሄ ቡድን ከእንግዲህ ፕሮጀክት አይደለም፣ ለተጋጣሚዎቹ ቅዠት ነው። የፔፕ ጋርዲዮላ ተማሪ የነበረው ሰውዬ ዛሬ የፔፕ ትልቁ ተቀናቃኝ ሆኗል፣ እና ይሄ ብቻውን የቀረውን አውሮፓ ሊያስደነግጥ ይገባል። ጥያቄው ዋንጫ ያነሳሉ ወይ የሚለው ሳይሆን መቼና ስንት ያነሳሉ የሚለው ነው። የአርቴታ አስፈሪው አርሰናል ደርሷል። ዓለም ዝግጁ ነው።